የአንድ ሰው ውሎና መሻሽ አንዳንዴ የአንዳንድ ምእመናን ጠባይ ነፍሳትን ወደ ሲኦል ይሸኛል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻለን እናደርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላሉ። ወንድማችን ልደተ ቃል ያስተላለፈው መልእ ግን ከዲያቆን ፈለገጋ ግን በክፉ በደጉም በደንብ ነው የምንተዋወቀው። ብፁዕ አቡነ ዲሜጥሮስ ያስተላለፉት አስደናቂው አንድ መዝሙር ሲዘጋጅ ዘመን ተሻጋሪ መሆን አለበት። በሃይማኖታቸው በማህተባቸው እንዳትፈሩ መሰላችሁ። በሃይማኖታቸው አትፈሩ፣ በማህተባቸው አትፈሩ። ዛሬም የተከፋፈለው ያለው የጠፉ ያሉት የፕሮቴስታንቶቹ መምህር ካውንስሉ አባልነት ለመቀጠል በጽሁፍ በማሳወቃቸው ይህ መግለጫ ከተሰጠበት ቀን ጀምሮ በሁለት ወራት መካከል በራሳቸው ሚዲያ መታረማቸውን በግልጽ እንዲያሳውቁ፣ ሆኖ ይህንን ማድረግ ካልቻሉ ካውንስሉ ያለ ሌላ ተጨማሪ ውይይትና መግለጫ በመመሪያው መሰረት ቀጣይ እርምጃ የሚወስድ ይሆናል። ከእስልምና ወጥቻለሁ እፎይ ሰምቻለሁ። ያለው ካፊር ከሆኑት ወንድሞቼ ተለየቼ መኖር ቢቸግረኝም ነገር ግን እንደ ነጃሳ እርኮስ ቆጥሬያቸው እነርሱ በሚበሉበት ማዕድ አብሬያቸው ላልበላ በመወሰን የተወደዳችሁ ቤተሰቦቻችን እንዴት አላቸው? እንዴት ቆያቸው? እንዴት ሰነበታቸው? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረጋቸው እንዳይዘነጋም በስፋት ኦርቶዶክሳዊ መረጃዎችን እያቀረብኩላችሁ ይገኛለሁ። ሰብስክራይቡን መቶ ሺ ና ድረስ ትብብራችሁን አጋኖታችሁን አሳዩ። ወደታመጃች በስማ ወ መንፈስ ቅዱሳ ዱ አምላክ ከሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ቅድስት ቅዱስ ሥላሴ ክብር ምስጋና የደረሰውና እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና የደረሳቸው እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ እያልኩኝ በቀጥታ እንግዲህ ወደ ጥንክሮቼ ነው ማምራው። ላይክ አድርጉ ሼር አድርጎ። በሃይማኖታችሁ በማህተባችሁ እንዳትፈሩ መሰላችሁ። በሃይማኖታችሁ አትፈሩ፣ በማህተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት፣ የመጀመሪያው ስቴጅ ላይ ነው ያላችሁት ማለት ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን እጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተ ክርስቲያን ለሚሄደው ለማለት የሚፈሩ ሴቶች አሉ። ቤተ ክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በእሱ ልናፍር ነው? እንዳናፍር እና ኒቆዲሞስ ፈራ ተባብሎ እንዴ፣ ሕጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ። አንተ አልተማርክም ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው ነው? የተማረ ሰው ነው። በቃ እንመርምር እስቲ ነቢይ ኬት እንደሚነሳ መጽሐፍን መንብር ብለው ተበተኑ ወደ የቤታቸው ይላል። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያዊ ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ሶስተኛው ልንገራችሁ እናበቃለሁ። ኒቆዲሞስን በሀይማኖታችሁ በማህተባችሁ እንዳትፈሩ በማለት የኒቆዲሞስን ታሪክ አውስተው ዲያቆን ሄኖ ካይሌ ነው በስፋት ያስተላለፉልን። ከዝማሪ ጋር በተገናኘ ደግሞ ያሉትን ሀሳብ እናንሳ። እንግዲህ ዘማሪያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን እየተበራከቱ ይገኛሉ። እጅግ በርካታ ዘማሪያን በተለያየ ቦታ በተለያየ አቅጣጫ እየተመለከት ናቸው እንገኛለን። ዝማሪዎቹ ዘመን ተሻጋሪ ናቸው ወይ ከትውልድ ተውልድ ይትሽ ይሸጋግራሉ ወይ? ጊዜያዊ ናቸው ወይንስ አይደሉም? ስሜታዊ ናቸው ወይንስ አይደሉም? ከቤተ ክርስቲያን አንጻር እንዴት ይታያል? ዜማው፣ ግጥሞቹ፣ አዘማመሩ፣ ለዛው እውነት ቤተ ክርስቲያንን ሙሉ በሙሉ ገጽቷን የሚያሳይ ነው ወይ? ቤተ ክርስቲያንን የሚገልጻት ነው ወይ የሚለው ጥያቄ በበርካቶች ዘንድ ይቀርባል። ታዲያ ለዘማሪያን እንድታደርሱልን የምንወደውን አንዲት መልእክት እናቅርብላቸው። ዝማሪዎች ዘመን ተሻጋሪ መሆን አለባቸው አንድ መዝሙር ሲዘጋጅ ዘመን ተሻጋሪ መሆን አለበት አሁን በዩቲዩብ የሚለቀቀው መዝሙር አንዱንም አታነሳውም ይሄዳል እንደ ጎርፍ ይሄዳል ይሄዳል ለምን ቃለ እግዚአብሔር የለበትም ፈራህ እግዚአብሔር የለበትም ሊቃውንት አላዩትም ግጥሙን ሊቃውንት አልመረመሩትም እስኪ አሁን በየአጥቢያ ቤተ ክርስቲያን ነው። በየአጥቢያ ቤተክርስቲያናቱ እንትኖች አሉ መርጌቶች አሉ። እስኪ እባክዎን ይህን ይዩልኝ፣ እስኪ ይሄን ግጥም ይዩልኝ፣ እስኪ እስኪ ይሄን ዜማ ይዩልኝ ብሎ እንትን ቢሏቸው ሊነግሯቸው ይችላሉ። ጸዋታው ዜማ በነሱ የተሞላ ነው እና በዛ መልክ ማዘጋጀትና መቅረብ ይችላሉ። ሰው ድፍረት ቤተክርስቲያናት ወድም ድፍረት ያስቀስፋል። ድፍረት ያዋርዳል። ጥሩ አይደለም። በትህትና ሁሉም ነገር ትህርምት ያስፈልገዋል። የቤተ ክርስቲያን ለዛ ያስፈልገዋል። አንገትን መስበር ያስፈልጋል። ይሄ ነው ወደ ሰው የምናቀርበው መዝሙር ደግሞ ተመስጦን የሚያመጣ እንግዲህ መዝሙር ትምህርት ነው ንስሐ ነው የተለያዩ እንትኖችን የሚሰጥ ትምህርት ተመስጦን የሚያመጣ ትምህርት የሚሰጥ ነው እና ከእግዚአብሔር ጋር ለማገናኘት ድልድይም ነው። ድልድይ ነው። ያ ሰው ያን እየሰማ በቃ ራሱን የሚያርምበት የሚያስተምርበት የሚኮተኩትበት መሆን የሚገባው ነው እና ትህትናና ቃለ እግዚአብሔር በጣም በጣም በጣም የአንድ ሳንቲም ገጽታ ናቸው። በነገራችን ላይ ይሄ በጣም ትኩረት ሰጥቶ ሊታይ የሚገባው ነገር ነው። በተለይ አሁን የዩቲዩብ ላይ የምንመለከታቸው አሉ። ዩቲዩብ ሰብስክራይብ ያለው ሁሉም በነገራችን ላይ እንደውም አሁን አብዛኛው ዘማሪ ነን የሚሉ አካላት የራሳቸው የሆነ ዩቲዩብ አላቸው እና እንዴት ሆነ መሰላቸው፣ ዘፈኑ ላይ የነበረ ነገር ነው። ዘፈን ላይ የድሮ ድሮ ይለቁበት የነበረበት የተወሰነ ቦታዎች ላይ ነበረ። አሁን ሲያዩት ነገሩን ተደራሽነቱ ያን ያል የሆነ አይደለም። ቢዝነስም ነው ደግሞ። ከዛ ምን ያደረጉ ሁሉም ዘፋኞች የራሳቸውን ዩቲዩብ ይከፍቱና ኦፊሻል ኦፊሻል እያሉ ስም የለጠፉበት ዘፈኖቻቸውን በዚህ አስተዋውቃል። ያ ወደዚህ ወደኛ የመጣ ይመስለኛል። ወደኛ ማለት ሁሉም ዘማሪዎች የራሳቸው ዩቲዩብ ቻናል ናቸው። ሁሉም ዘማሪ ነን ባዮች ሁሉም ይለቁታል። ግጥሙ ይጠና ይጠና ዜማ የትሰራ ይሰራ። አብዛኛው ደግሞ ግጥምም ጸሐፊ ራሱ ነው፣ ዜማ ደራሲውም ራሱ ነው። አቀናባሪ ራሱ ቢችል ራሱ ነው የሚሆነው። ካሜራማን እንደውም ስላልተቻለ እንጂ ቢሆኑላ ደስ የሚላቸው በርካቶች አሉ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ መዝሙር ነው የሚለው እና እንዲያ ነገሮች ዛሬ ምናልባት ምን ያን ያለ ህጸጽ እንከን ላይ ይገኝባቸው ይችላል። ነገ ከነገ ወዲያ ግን ዋጋ የሚያስከፍሉ እንደሚሆኑ ምንም አያጠያይቅም። ምክንያቱም ሀይባ የለውም፣ ሚያ የለም፣ የሚገመግም የለም፣ የሚፈትሽ የለም። ሁሉም እንደ ራሱ እንደ ገዛ ፈቃዱ አውጥቶ የሚለቀው ከሆነ ነገ ዋጋን ያስከፍላል፣ ምንም ጥያቄ የለም። ስለዚህ ያንን ነገር በአስቸኳይ እልባት እንዲሰጥ ልናደርግ ይገባል። ዝማሪዎቻችን ኦርቶዶክሳዊ ለዛቸውን የጠበቁ ናቸው ወይ? ኦርቶዶክሳዊ ሀሳቦችን የጠበቁ ናቸው ወይ? ለትውልድ የሚሸጋገሩ ናቸው ወይ? ግጥሞች ጠና ነው ወይ? በአባቶች ዘንድ የተመሰከረ የታየ ነው ወይ? እኚህና መሰል ጥያቄዎች በርካቶችን ማቅረብ ይቻላል። እርግጥ የሊቃውንት ጉባኤም በዚህ ጉዳይ ላይ ቸል ብሏል፣ ምክንያቱም ዘማሪያን መዝሙራቸውን ካወጡ በኋላ የሚያስፈትሹበትን መንገድ አልዘረጋም። ስለዚህ ያ ደግሞ ካልተዘረጋ ሰው ደግሞ ደግሞ መጨረሻ ላይ የራሱን መንገድ ነው የሚከተለው። ከተከተለ በኋላ ደግሞ ለምንድን ነው እንደዚህ የተከተልከው ማለትም አግባብነት የለም። ስለዚህ ተሰናስሎ እርስ በርስ ተነጋግሮ የሚመለከተው አካል መንገዱን በማዘጋጀት ሁለተኛ ደግሞ ዘማሪያን በየራሳቸው እየተነሱ እንዳይዘምሩ ምክንያቱም ነገ የሚጠይቁበት ስለሆነ በትውልድ ዘንድ የሚሸጋገር ስለሆነ የቤተ ክርስቲያንን መልክ የሚያሳይ ስለሆነ መልኳንም የሚያጠፋ ስለሆነ በፍጹም ጥንቃቄ ቢሰራ ባይነኝ እና በዚህ ላይ እናንተም ሀሳብ አስተያየቶቻቸውን አቅርቡልኝ። የአንድ ሰው ውሎና መሻሽ ዲያቆን ሄኖክ ኃይሌ የአንድ ሰው ውሎና መሻሽ። አንድ ወንድም ስልኩን ድምፅ አልባ ማድረግ ረስቶ ወደ ቤተ ክርስቲያን ገብቶ ስብከት ይማራል። በዚህ መካከል ስልኩ ይጫዋል። ሰባኪው ስብከቱን አቁሞ በዓይኖቹ ተቆጣው። ከስብከቱ በኋላ ምእመናን ስብከቱን በመረበሹ ወቀሱት። አንዳንዶቹም እያዩት ራሳቸውን በትዝብት ነቀነቁ። ከሚስቱ ጋር ወደ ቤት ሲሄዱ ሚስቱ መኪና እየነዳች ስለ ቸለተኝነቱ ምክር መስጠቷን ቀጠለች። እፍረት፣ መሸማቀቅና ውርደት ዘልቆ እንደተሰማው ፊቱ ላይ ይታይ ነበር። ከዚያ ሰንበት በኋላ እግሩን ወደ ቤተክርስቲያን አንስቶ ያውቅ። ውስጡ የተረበሸው ይህ ሰው ያንኑ ምሽት ወደ መጠጥ ቤት አመራ። አይምሮ እንደተረበሸ ነበር ቁጭ ባለበት ድንገት የሚጠጣበት ጠርሙስ ወድቆ ተሰበረና መጠጡ በዙሪያው ተረጨ። ፍንጣሪው የነካቸው ሰዎች በፍጥነት ወደሱ ሱ መጠጋት ጀመሩ። ሊጮሁበትና በጥፊ ሊሉት እንደሆነ ታውቆት ቀድሞ አይኑን ጨፈነ። ሰዎቹ ግን በተሰበረው ጠርሙስ ስብርባሪ ተጎድቶ እንደሆነ ተጨንቀው ጠየቁት። አስተናጋጁ መጥቶ የፈሰሰበትን እንዲያደርቅ ማበሻ ጨርቅ ሰጠው። የጽዳት ሰራተኛዋም መሬቱን ወለወለች። የቤቱ ባለቤት አይዞ ያጋጥማል ዕቃ የማይሰብር ማን አለ አለችውና፣ ሌላ መጠጥ አስመጣችለት። ከዚያች ቀን ጀምሮ ከዚያ መጠጥ ቤት ቀርቶ አያውቅም። በቤተ ክርስቲያን ውስጥ ስልክን ክፍት ማድረግና ስርዓት አምልኮ መረበሽ መቅደስ ውስጥ ጫማ አድርጎ የመግባት ያህል ስህተትም፣ እንኳን ቤተ ክርስቲያን ኤምባሲ እንኳን ስልክን ውጭ አስቀምጠ ትገባል። ሰውዬው ላጠፋው ጥፋት ግን በፍቅር የሚያናግረው በማጣቱ ከነ ስልኩ ሊጠፋ ወሰነ። ቤተ ክርስቲያን የድህነት ስፍራ ናት። መጠጥ ቤት ደግሞ የጥፋት ጎዳና ነው። በዚህ ሰው ታሪክ ውስጥ ግን በድህነት ስፍራ ካሉ ሰዎች ይልቅ በጥፋት ስፍራ ያሉ ሰዎች ለሰውየው ስህተት የተሻለ ፍቅር አሳዩ። አንዳንዴ የአንዳንድ ምዕመናን ጠባይ ነፍሳትን ወደ ሲኦል ይሸኛል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻለን እናድርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላሉ። መድኃኔዓለም ክርስቶስ የኃጢአተኞች ወዳጅ ነበረ። እርሱ የማንንም ቅስም በክፉ ቃል አልሰበረም። እኛ ግን ሰው ላይ ስንጨክን መጠን የለንም። በዚህ ምክንያት እንደ ኒቼ ያሉ ሰዎች ብቸኛው ክርስቲያን መስቀል ላይ የሞተው ነው ብለው እስኪዘብቱብን ደርሰዋል። መጽሐፍ ቅዱስ ግን ሰው ሲሳሳት ስናይ ምን ማድረግ እንዳለብን እንዲህ ይላል፤ ወንድሞች ወይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። ገላቲያ ምዕራፍ 6 ከቁጥር አንድ የዲያቆን ሄኖክ ኃይል መልእክቶች በጣም ደስ የሚያሰኙ ናቸውና በጣም በቤተ ክርስቲያናችን የምናያቸውን ነገሮችን ነው ቁልጭ አድርጎ ያሳየው። በቤተ ክርስቲያን አጸድ ውስጥ ምንም አይነት ነገር ለምሳሌ ሱሪ አድርገው ሊገቡ ይችላሉ። እና አንዳንዶቻችን ገና ሱሪ አድርገው ሲገቡ ስናይ በጣም እንህን ቺ እንዴት ለእግዚአብሔር ክብር የላትም! እንዴት ለቤተክርስቲያን ክርስቲያን ክብር አትሰጥም! እንዴት እንዲህ ሱሪ አድርጋ ትመጣለች! እንዴት አይነት ነውረኛ ናት እያለን እንዘልፋለን። ምናልባት እኛ ያን ቀን ነጠላ ለብሰን ሴቶች ከሆኑ ደግሞ ቀሚስ አድርገው ገብተው ሊሆን ይችላል ወይ ስርዓቱን ጠብቀው ሊሆን ይችላል። ያቺ ሴት የመጣችበትን ምክንያት ለምን እንደዛ እንደሆነች በምን ምክንያት ሱሪ እንደለብሳ እንደገባች እያንዳንዷ ነገሯን የውስጧን ህመም ሳና ሳናውቅ ውጫዊ ገጿን ብቻ በማየት እንነክፋለን፣ እንሳደባለን፣ ህግ አጥብቀን እንናገራለን። ስለዛች ሴት ነፍስ ሳይሆን የምንጨነቀው ስለ ቤተ ክርስቲያኑ ክብር ነው። በዛች ሰዓትስ ያቺ ሴት ከእድፏ ከጉድፏ ለመንጻት ወደ ቤተ ክርስቲያን መጣ እኛ በምናሳይ ያልተገባ ስሜት ርቃ ጠፍታ ትቀራለች። ሱሪ አድርጋ መምጣቷን ምክንያቷን ሳንረዳ በማራቃችን ከነ ሱሪ አሷም ጠፋለች። በተለይ በአይሁዳውያን ታሪክ የነበረ እንዲያ ነገር ህግ ያጠብቁና የጠበቀውን ህግ እነዛ ሰዎች ደግሞ ነቀፌታ ስለሚመስላቸው ጠፍተው ርቀው ሸሽቶ ይቀራሉ። ህግ ይጠበቅ ይከበር ልክ ነው፣ ግን በፍቅር ይሁን ነው ሁሉ በፍቅር ይሁን አይደለም የሚለው ቀረብ ብለን ምክንያቱን ሰምተን ለምን እንደሆነ አረጋግተን እንዳይደገም ይሄ ቦታ የቅድስና ስፍራ ነው፣ ይሄ ቦታ ቤተ ክርስቲያን ነው፣ ብዙዎች የሚገናኙበት ነው፣ ቅዱሳን ያሉበት ነው፣ ብሉያትና ሐዲሳት ያሉ ሊቃውንቶች የሚገናኙበት፣ ባጸደ ስጋና ባጸደ ነፍስ ያሉ ወንድም አባቶቻችን የሚገናኙበት እያልን በፍቅር ማስተማር ነው። ከዛ በኋላ በፍቅር የምንናገረው ነገር እነዛን ሰዎች ያረሟቸዋል። እኛ አዋቂ ነን ከእኛ በላይ አዋቂ የለም ከእኛ በላይ ሕግ ጠባቂ የለም ከእኛ በላይ ስለ ቤተ ክርስቲያን ጠበቃ የሚቆም የለም ብለን ቤተ ክርስቲያንን የጠበቅን መስለን በርካቶችን የምናጠፋ ግን እንጠንቀቅ፣ እውነት እንጠንቀቅ። ምክንያቱም በዛች ነፍስ መጥፋት ውስጥ እግዚአብሔር እኛን ስለሚጠይቀን ማለት ነው። ነገሮችን በቀላል እንመልከታቸው፣ አስተውለን እንመልከት። በፍጹም ትሕትናና በፍቅር ይሆን ይሄ የአሁኑ መልእክት ለብዙቻችን ማሳያ ነው እና እንድንማርበት ስለፈለግኩ ነው። የሁሉ ራስና ከፍታው ንስሐ ነው። ጥፋት የጠፋን ካለ ንስሐ እንግባ። በየትኛውም ንግዳችን አልሰማራ ያለንም ካል ንስሐ እንግባ። ብፁዕ አቡነ ዲሜጥሮስ አንዲት እህት የምትሸጥበት ቦታ ላይ ለመባረክ ይመስለኛል ሄደው እንዲህ አሉ። ንስሐ ግቡ በማለት ምክር መከሩ። ስራው እንዲባረክላችሁ ከፈለጋችሁ ንስሐ ግቡ። እናንተ አሁን ከቤተሰብ ራቅ ብላችሁ እዚህ አካባቢ ላይ ቄስ አይመጣም አጳጳስም አይመጣም ለብቻችሁ ያልሆነ ምናምን ብላችሁ የእናንተ ህይወት የክርስቶስ ቤተ መቅደስ ነው። የትም ቦታ ላይ ብትሆኑ እናንተ እግዚአብሔር ወከራችሁ ነው ብሎ ይገባል። ህይወታችሁን ጠብቁ። ህይወታችሁ ሀብት በቃ። በየትኛውም ቦታ ብትሆኑ፣ በየትኛውም መንገድ ውስጥ ብትሆኑ፣ በየትኛውም የስራ መስክ ውስጥ ብትሆኑ፣ በየትኛውም የህይወት ውጣ ውረድ ጎዳና ውስጥ ብትሆኑ ንስሐ ግቡ። ብፁዕ አቡነ ዴሜጥሮስ ያስተላለፉት መልእክት ነው። ስለ ወንድማችን ልደተ ቃል እስቲ እናንሳ። ባሳለፍነው ሳምንት ባሳለፍነው ወቅት እንግዲህ የወንድማችን የዲያቆን ፈለጋ ትናቴዎስን ኢንተርቪው ማስደመጣችን አይዘነጋም። ና አሁን ደግሞ ስ ልደተ ቃል እንዴት ነው ከፈለገ ጋር የተገናኘው ተብሎ ተጠየቀለት። ሲጠየቅ እንዲህ ብሎ መለሰል። ዲያቆን ፈለገ የተገናኘ ነው ወይ ከሌሎቹ ወንድሞች ጋር በብዛት እዚሁ ሚዲያ ላይ የተገናኘ ነው። ከእሱ ጋር ግን በጣም የጠለቀ ወዳጅነትና ወንድምነት አለን በአንድ ወንድማችን የክርስትና ፕሮግራም ላይ የተገናኘ ነው እና እንታያያለን። እዛው ላይ ብዙ አንግባባም ነበር እና ከዛ እዛ ፕሮግራም ላይ ሁለታችንም ተገናኘን፣ አብረን እንዳጋጣሚ ጎን ለጎን ተቀመጥን እና እያወራን የተጫወትን ቆየን እዛን ሰዓት። ከዛ በቃ አለ አይደል፣ እየተግባባን እኔም ላይፍ ስከፍት እኔ ጋር ይመጣል፣ እኔም እሱ ጋር እመጣለሁ። ከዛ መደዋወል፣ ከዛ በአካል መገናኘት ከሚዲያው በዘለለ መሬት የወረደ ጓደኝነት ኖረን ከዛ ከሌሎቹ ጋር ከነ አኬሚው ነዮሃድ፣ ነዮ ነጋዲሳ፣ ሌሎችም ሰማቸውን ያልጠሯቸው ሊኖሩ ይችላሉ። ከነ ተመስገን አሁን በቅርብ ከፕሮቴስታንት ወደ ኦርቶዶክስ የመጣ ወንድማችን ነው። እሱም ከነሱ ጋርም በአካል የመገናኘት እድላችን ይሰፋ የተለያዩ አይነት ፕሮግራሞች ሲዘጋጁ እንገናኛለን እና ያያ ወዳጅነታችን ወዳጅነታችን ያጠናከረው መጣ። ግን ከዲያቆን ፈለገ ጋር ግን በክፉ በደጉም በደንብ ነው የምንተዋወቀው። በጣም መልካም ሰው ነው። በጣም ለኔ የልብ ወዳጅ ወንድሜ ነው። በጣም ነው የምንዋደደው። ደግሞ ግን ሚዲያ ላይ ሊ ስንጨቃጨቅ ነው የሚያዩ። አዎ፣ በጣም የፍቅር ይመስላል ጸባቸው ያስታውቃ። መሬት ላይ ስንኖር እንደዛ አይደለም። እዛው ላይ ግን ሲያይ ሰው ስን ስን ተራረው ወይ ስንጨቃጨቅ ምን ምን ያይናል። ግን እኔም የሆነ ነገር ካልኩ እሱ አለ። በቃ ልደት እንደዚህ ሆነ ከተባለ ፈጥኖ የሚደርሰው እሱ ነው። ፈለገም እንደዚህ ነው ከተባለ አለው። እኔም በሱ ችግር ጊዜ ያለው እሱ በኔ ችግር ጊዜ ያለ፣ በደስታዬ ጊዜ ያለ፣ በደስታው ጊዜ ያለው ብዙ ነገሮች አብረን አሳልፈና ወደፊትም ደግሞ እግዚአብሔር እንደፈቀደ አብረን እናሳልፋለን። እንግዲህ ዲያቆን ፈለጋት ማቴዎስ ና ልደተ ቃል በቲክቶክ እቅበተ እምነት ላይ የሚሰሩ ወንድሞቻችን ናቸው። ዛሬ መልስ እየሰጡ የዚችን ቤተ ክርስቲያን ልዕልናዋና ከፍተዋን የሚያሳዩ ወንድሞቻችን ናቸው በእውነት የፕሬዝዳንት ካውንስል እንግዲህ በርካቶችን እያስወገደ ይገኛል። እና የዩጩፋን ሰምተናል፣ ሌሎችንም እየሰማን እንገኛለን። አሁን ደግሞ ጆይ ጭሮ የተባለውን ሰው ደግሞ እናዳምጣለን። እስቲ ሶስተኛ ጋርስ ላይት ግሎሪ ኢንተርናሽናል ቤተ ክርስቲያን በሰርተፊኬት ቁጥር 0328 86 በቀን የካቲት 25 2014 ዓ ም በካውንስሉ አባል ሆና የተመዘገበች ሲሆን የቤተ ክርስቲያኒቱ ዋና መሪ የሆኑት ኢዮብ ወይም ጆይ ጭሮ በፈጸማቸው ጥፋቶች ዙሪያ ከግለሰቡና ከቤተ ክርስቲያኒቱ ቦርድ አባላት ጋር በተደረገው ውይይት መሰረት በቁጥር 07915 በቀን 03915 ከቤተ ክርስቲያኒቱ ለካውንስሉ በተጻፈው ደብዳቤ ላይ በተገለጸልን መሰረት በካውንስሉ መተዳደሪያ ደንብና የሥነ ምግባር መመሪያ መሰረት ችግሮቻቸውን አርመው በካውንስሉ አባልነት ለመቀጠል በጽሑፍ በማሳወቃቸው ይህ መግለጫ ከተሰጠበት ቀን ጀምሮ በሁለት ወራት መካከል በራሳቸው ሚዲያ መታረማቸውን በግልጽ እንዲያሳውቁ ሆኖ፣ ይህንን ማድረግ ካልቻሉ ካውንስሉ ያለ ሌላ ተጨማሪ ውይይትና መግለጫ በመመሪያ መሰረት ቀጣይ እርምጃ የሚወስድ ይሆናል። እንግዲህ ያው አብዛኛዎቹ አሁን እየተበታተኑ እየጠፉ ይገኛሉ። በእናት ቤተ ክርስቲያን ላይ ጣታቸውን የሰነዘሩ አንደበታቸውን የከፈቱ አሁን መጨረሻቸውን እያየን እንገኛለን። ወደ መጨረሻ መረጃችን ረዘም ወዳለው ቪዲዮ ንምጣ። ከእስልምና ወጥቻለሁ እፎይን ሰምቼ አሁን ተመልሻለሁ ይላል። ልካተል ሰኢድ እባላለሁ ተወልጄ ያደግኩት በአርሲ ዞን ውስጥ በምትገኘው አነስተኛ ከተማ ውስጥ ነው ቤተሰቦቼ የባህላዊ እስልምና እምነት ተከታዮች ሲሆኑ የእኔም አስተዳደግ በዚሁ መልክ ነበር ነገር ግን ራሴን ወደ ማወቅ ዕድሜ እስደርስ ቁርአንን በመቅራትና ሌሎች የእስልምና ትምህርቶችን በመማር ጠንካራ ሙስሊም ለመሆን ከፍተኛ ጥረት አድርጌ ያለው እንደኔ ሙስሊም የ የነበረው ታላቅ ወንድሜ ለስራ ጉዳይ ራቅ ወዳለ ስፍራ ከሄደ በኋላ የክርስትናን እምነት ተቀብሎ ተመለሰ። ቤቱ ውስጥ አብረን በምንሆንበት ሰዓት ስለ መሲሁ ኢየሱስ ክርስቶስና ስለ መጽሐፍ ቅዱስ ሲነግረን አንድ ሌላ ወንድሜ ብዙም ተቃውሞ ሳያቀርብ ይሰማውና እያደምጠው ነበር። እኔ ግን አጥብቄ በመቃወም ሞግተውና እከራከረው ነበር። ሀሳቡንም ላለማስተናገድ ቆራጥ አቋም እያስኩኝ፣ ታላቅ ወንድሜ መጽሐፍ ቅዱስን ቤት ውስጥ በሚያነብበት ሰዓት እኔ ደግሞ ከፊት ለፊቱ ተቀምጬ ቁርአንን ስቀራ ነገሩን ለሚታዘብ ሰው ፉክክር የገጠምን ይመስል ነበር ከጠቂ ቀናት በኋላ ሌላኛው ወንድሜ ከታላቁ ወንድማችን ጋር ወደ ቤተ ክርስቲያን በመሄድ የንስሐ ጸሎት ማድረጉን ሳውቅ ከልቤ እጅግ በጣም አዘንኩኝ። አላህ ወንድሞቼን ከያዙት የስህተት ጎዳና ወደ ትክክለኛው የኢስላም መንገድ እንዲመልስልኝም እማጸንና ዱአ አድርግላቸው ነበር። ራሴን ችዬ መኖር የምችልበት ዕድሜ ላይ ባለመሆኔ ምክንያት ካፊር ከሆኑት ወንድሞቼ ተለየቼ መኖር ቢቸግረኝም ነገር ግን እንደ ነጃሳ ርኩስ ቆጥሬያቸው እነርሱ በሚበሉበት ማዕድ አብሬያቸው ላልበላ በመወሰን ለብቻዬ መመገብ ጀመርኩኝ። በዚህ ወቅት የእነርሱን ወደ ክርስትና መግባት እኔን ይበልጥ ጠንካራ ሙስሊም እንደሆን አደረገኝ። የስልምና እናንም ሥርዓቶች ይበልጥ አጥብቄ በመያዝ ጥሩ ሙስሊም ለመሆን ከፍተኛ ጥረት አደርግ ነበር። ታላቅ ወንድሜ ስለ መሲሁ ኢየሱስ ክርስቶስና ትምህርቶች ስለ መስቀል ላይ የቤዛነት ስራው ሲነግረኝ ብዙ ጥያቄዎች ይፈጠሩብኝ ነበር። የመሲሁ የኢየሱስ ክርስቶስ ትምህርቶችና የመሐመድ ትምህርቶች ብዙ ልዩነቶች እንዳላቸውና እንደሚጋጩም ተረዳው ወንድሜ ደጋግሞ ይነግረኝ ከነበረው የመ ከመስዩ ትምህርቶች መካከል ያስገረመኝ እየነበረው ጠላቶቻችንን ስለመውደድና ክፉ ለሚያደርጉብን ሰዎች መልካም ስለማድረግ የሚናገረው ትምህርት ነበር። የሰው ቃል ብቻ እንደሆነ በማስበው መጽሐፍ ቅዱስ ውስጥ እንዲህ አይነት ወርቃማ መመሪያ መኖሩ እጅግ በጣም አስደነቀኝ። አልመሲህ ኢሳ እንደ እኛው ምግብ ይበላ የነበረ ሰው እንጂ በፍጹም አምላክ ሊሆን አይችልም ብዬ አጥብቄ አምን ስለ ነበር እንዴት ሰው አምላክ ነው ብላችሁ እታመልካላችሁ ብዬ እከራከር ነበር አንድ ሰው ደግሞ የሚድነው በገዛ ስራው እንጂ በሌላው ሰው ሞት እንዴት ሊድን ይችላል ብዬ እጠይቅ ነበር እነዚህ ጥያቄዎችም ምላሽ እንደሌላቸው አስባለሁኝ ከጊዜ በኋላ እነዚህ ክርስቲያኖች የተባሉ ሰዎች የሚፈጽሙትን ነገር የማወቅ ጉጉት ስላደረብኝ፣ አንድ ቀን ለምን እነርሱ ወደሚሰበሰቡበት ስፍራ ሄጄ አልመለከትም የሚል ሀሳብ ተከሰተልኝ። ነገር ግን የራሴው ሀሳብ መልሶ እኔኑ አስደነገጠኝ። ወንድሜ ወደ ቤተ ክርስቲያን አብሬው እንድሄድና እንድመለከት ደጋግሞ ቢጋብዘኝም ውስጤ እየፈለገ፣ ነገር ግን አብሬው የመሄድ ድፍረት ማግኘት ተስኖኝ ለብዙ ቀናት ቆየሁ። ይህ በእንዲህ እንዳለ አንድ ቀን ማለዳ ያለኝን ድፍረት በሙሉ አሰባስቤ እኔው ራሴ ወደ ቤተ ክርስቲያን ይዞኝ እንዲሄድ ጠየቅኩት። ወንድሜም በሁኔታው እየተገረመ በደስታ ወደ ቤተ ክርስቲያኑ ይዞኝ ሄደ። ወደ ቤተ ክርስቲያን ለመሄድ የወሰንኩበት ምክንያት እስልምናን ትቼ ክርስቲያን ለመሆን በማሰብ አልነበርም። ያንን ምክንያት በሕልሜም በውኔም አስቤው አላውቅም ነበር ትዝ ይለኛል። እንዲያውም አንድ ቀን አንዲት ክርስቲያን የነበረች ወጣት ልጅ ሰኢድ አንድ ቀን ክርስቲያን መሆኑ አይቀርም ብላ ስትናገርና ትንቢት የሚመስል ቃል ስታወጣ በመስማቴ ሳቢያ እጅግ በጣም ተናድጄ ይህንን ያለችውን ሴት በቁጣ ቃል ተናግሪያት ነበር። ለእኔ ከእስልምና ውጭ ሌላ ሃይማኖት አይታየኝም ነበር። ቀደም ሲል እንደ ገለጽኩት ወደ ቤተ ክርስቲያን እያቀናሁት የማየትና ሁኔታውን የመመልከት ጉጉት ስላደረብኝ እንጂ በፍጹም የክርስትና ትምህርት ለመቀበል ተዘጋጅቼ አልነበረም። በእምነቴ የመጽናት አቋሜን በልቤ ይዤ ፈራ ተባ እያልኩ ወደ ጸሎት ቤቱ ወንድሜን ተከተየው ገባው። ጸሎት ተጸልሄ አባታችን ሆይ ሲልም ሰማሁት። መዝሙርም በዝማሬና በእልልታ በከበሮ በደመቀ ሁኔታ ሲዘምሩ ተመለከትኳቸው። እነዚህ ክርስቲያኖች ሲጸልዩና ሲዘምሩ ኖበትና ራሳቸውን ሰጥተው እንደሆነ ስረዳ በመደነቅ ሰው ሐሰት ለሆነ ነገር እንዴት ራሱን አሳልፎ ይሰጣል ብዬ ለራሴ አሰብኩኝ። ግን የማልደበቃችሁ ነገር በዚህ በቤተ ክርስቲያን ውስጥ የተመለከትኩት ሁሉ በእርጋታ በስርዓት የሚያደርገው መንፈሳዊ አገልግሎት በተለይ ደግሞ ዝማሪና ምስጋና ሲያቀርቡ ምድሪቱ የምትከደንበትን የእልልታ ድምፅን ስሰማ ነፍሴ እጅግ በጣም የተመሰጠችበትን ክስተት ነበር እየተመለከትኩት። በዚያን ዕለት የነበረው ትምህርት በእግዚአብሔር ዘንድ የሰው ልጅ ያለውን ታላቅ ዋጋ የተመለከተ ነበር። ሰባኪው ሲሰበክ በጣም ደስተኛ ሆኖ ነበር፣ ህዝቡም በደስታ ይሰማዋል። እዚያ ስፍራ ላይ የነበረው ሰው ሁሉ ፊቱ በፈገግታና በደስታ በማስተዋል የተሞላ መስሎ ይታየኝ ነበር። በጣም በመገረመም እንዴት እንደዚህ ነፃና ደስ ስህተኞች ሊሆኑ ቻሉ ብዬ ራሴን ጠየኩት። ለሰላት ወደ መስጊድ እሄድ በነበረበት ሰዓት ደስተኛ ፊት አላይም ነበር። እኔም ከስግደት መልስ ወደ ቤቴ ሲሄድ አንድም ቀን ደስተኛ ሆኜ አላውቅም ነበር። እዚህ ጋር ሁሉም ሰው እንዲረዳልኝ የምፈልገው ነገር ቢኖር አሁን ይህንን እየተናገርኩ እያለውት እስልምና ስለተውኩኝ ሳይሆን በወቅቱ ይሰማኝ የነበረው እውነተኛ ስሜት ይኸው ስለነበረ ነው። ያንን ወቅት ከአሁኑ ሁኔታ ጋር ሳነጻጽር፣ ሰላምን እተውላችኋለሁ ሰላሜን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም በማለት መሲሁ ኢየሱስ ክርስቶስ የተናገረው ቃል ትዝ ይለኛል። እውነተኛውን ሰላም ግን ከመሲሁ ከኢየሱስ እግሮች ስር አግኝቻለሁ። እንግዲህ ስለ ክርስትናና ስለ መጽሐፍ ቅዱስ ይበልጥ የማወቅ ጉጉት ስላድረብኝ ወደ ቤተ ክርስቲያን ደጋግሜ መሄድ ሄደን ተያያዝኩት። በየእሁዱም ከኋላ ሆኜ ክርስቲያኖች የሚያደርጉትን በማየትና ትምህርታቸውን በመስማት ወደ ቤቴ እመለስ ነበር። የመጽሐፍ ቅዱስ ትምህርት ከቁርአን ትምህርት ይልቅ ኃይል ያለው በፍቅር የተሞላና ወደ ዘላለም ሕይወት የሚመራ መሆኑን እየተረዳሁ ስመጣ ውስጤ በፍርሃት ራደ፣ ተጨነቀ እስልምናን ለቅቄ በጣም እቃወመው የነበረውን የመጽሐፍ ቅዱስን ትምህርት ለመቀበል ጉዞ መጀመ ምሬን ማመን ተሳነኝ። ከልጅነቴ ጀምሮ በልቤ ውስጥ በተተከለው የእስልምና ትምህርት ላይ የነበረኝ ጠንካራ እምነት እንዲህ በፍጥነት ይናጋል ይወርዳል ብዬ አስቤውም አልሜውም አላውቅም ነበር። ከብዙ ውስጣዊ ትግል በኋላ መሲሁ ኢየሱስ ክርስቶስን ለመከተል ወስኜ ብዙ ሕዝብ በነበረበት ጉባኤ ከሌሎች መሰሎች ጋር ወደፊት በመውጣት የንስሐ ጸሎት አባታችን ሆይ እያልኩ መጸለይና መለማመድ ጀመርኩኝ። ተቀበዝባዥ የነበረችውም ነፍሴም እውነተኛውን አዳኟን ስላወቀች ሰላምና ረፍትን አገኘች። ለእኔ ዛሬ መሲሁ ኢየሱስን የምወደው የቅርብ ወዳጄ፣ አምላኬና አባቴ ለእኔ አዛኝ። የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን ላይክና ሼር በማድረግ ለመላው ዓለም እንድታዳርሱ በፍጹም ትህትና እንጠይቃችኋለን። በቀን ሁለት ጊዜ ኦርቶዶክሳዊ መረጃዎችን ከማስረጃ ጭምር እያስደገፉ እገኛለሁ። ያሮስ ምርጫችሁ ካደረጋቸውም በቀን ሁለት ጊዜ ኦርቶዶክሳዊ ጥንክሮችን ታገኛላቸው ላይክ አድርጎ ሼር አድርጎ መቶ ሺህ የሚደርስ ሶስት መቶ ሺህ ሶስት ከሶስት መቶ ሺህ በላይ ያፈራ ነው። የቲክቶክ አካውንታችን ላይም መረጃዎችን አገኘው። ወንድማችሁ መብራቱ ነኝ እናንተ የኛም ነው። ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን።